መንግስት ምንድነው? የትዕግስት ፍሬዋ ጣፋጭ ነው ይላል፣ አይደለም? መጽሐፍ ቅዱስም እና መታገስ መልካም ነው። በመጀመሪያ ፊልሜ ኦስካር ላይ ታጨው። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ፣ ውድ ኢትዮጵያውያን ተመልካቾቼ። እንግዲህ መግቢያ ላይ በጽጌ ዙሪያ ያስገባውላቸው ቪዲዮ አለ። ሌሎችም ቪዲዎች ስላሉ አብረን የምናየው ይሆናል እና ቤተሰቦቼ፣ እንደተለመደው ላይክ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳትረሱ እና አበረታቱን በዚሁ አጋጣሚ አልደጋግመውም። ከመዳን ቤት እንደሆነ ደጋግሜ ተናግሬ ያለውና ፕሊስ ከጎኔ ሆኑ እኔንም ማበረታቱኝ እንዲሁም ደግሞ የጽጌ ወዳጆች ኮሜንት በመጻፍ እና ለጽጌ ደስታችሁን በመግለጽ ሴት ነን አይደለ? ሴት ስንሆን የሆነች ሴት ስኬታማ ሆና ትላንትና ብዙ ያለቀሰ ሴት ሚስ ሜክሲኮ ላይ ታሽቷል። ሴቶች እንዴት ያንን እንደዛ ሲያመናጭቃት ትቶት ሌሎችም እሷን ተከትሎ ለእሷን የተናገራ ሰውየ ለኛ መልካም ነገርም ሲሆን ደግሞ ለአንዲት እህታችን መልካም ነገር ሲገጥማት፣ ለእኛም ደግሞ መልካም ነው። ልባችን ሊደሰት ይገባል፣ በሰው ደስታ ማለት ነው እና ሁላችሁም አበረታቱኝ እኔንም እና ለጽጌም ደግሞ ደስታችሁን ግለጹላት። ውድድር ነው የማደርጋችሁ እና ወደ እስኪ አንድ አንዳንድ ቪዲዮዎችን አብረን የምናየው ይሆናል በጽጌ ዙሪያ፣ እስከዛ አብራችሁ ይሆ እንግዲህ፣ ቪዲዮዎችን አብረን የምናየው ይሆናል። ቤተሰቦቼ አብረን እንመልከት

ፊልም መስራት በጣም ትፈልጋለች። በነገራችን ላይ እውነቴን ነው፣ ጽጌ በጣም ጎበዝ፣ በጣም ከምላችሁ በላይ በጣም ጎበዝ ሴት ናት። በጣም ማለት ነው ስራ የምትወድ ማለት የሀኒቹ ኢንተርቪው ላይ የዛሬ ሶስት አሁን ያደረገችው እራሱ ብትሰሙ፣ ብዙ ነገር አሳልፋለች በህይወቷ እና እግዚአብሔር ይመስገን ትላንትና ያልፋል ሁሉም ነገር እና የማያልፍ ቀን የለም። እና በጽጌ ይሄ ቪዲዮ ያመጣሁላችሁ ማለት ነው። በጽጌ ብቻም ሳይሆን እኛ አረቤት ያለን ሰዎች ተስፋ ማለት ሰው በተስፋ ነው የሚኖረው አይደል? ተስፋ ማድረግ አለብን። ተስፋ መቁረጥ የለብንም። እግዚአብሔርን እኔ እሱ አሁን ጽጌ ያለችበትን ሳስበው እና ትላንት እሱ ባለፈው የነበረችበትን የምትፈልገውን ነገር ለማግኘት ፊልም ለመስራት ተምራለች። አዎ ተምራለች። ፊልም ቲያትርም ላይ ጎበዝ እንደሆነች ስትናገር ሰምቻለሁ። እና አንዳንዴ ያኔ ችግር አለ ኢትዮጵያ ውስጥ ታውቃላችሁ፣ እና ብዙ ቻሌንጅ አለ ወደዚያ ወደ ፊልሙ ዓለም ለመግባት ማለት ነው እና ግን ታግሳ ብዙ ነገር ትዕግስት ምንድን ነው? የትዕግስት ፍሬዋ ጣፋጭ ነው ይላል አይደለም መጽሐፍ ቅዱስም። እና መታገስ መልካም ነው፣ ተስፋ ማድረግ መልካም ነው። እግዚአብሔር የሆነ በቃ የሆነ ነገር አንዳንዴ ስትታሹ ማለት ነው መልካም እንደሆነ ነገ፣ መልካም ቀን እንደሚመጣ በማሰብ እንትን ማድረግ አለብን። ተስፋ መቁረጥ የለብንም ምንም ነገር በህይወታችን ቢመጣ ማለት ነው። ምክንያቱም ያለ ፈተና ማንም እንትን ቦታ ጥሩ ቦታ የሚደርስ የለም፣ ሁሉም ተፈትነው ነው እና ጽጌ ያ ነገር አናልፋ። ዛሬ እንግዲህ ፊልሙ አልተለቀቀም፣ ግን አንድ ያው የሷ የታጨችበትን እንትን ልበላችሁና አብረን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ማርያምን እኔ ሌላ ምንም አልልም። እግዚአብሔር እንኳን የሪካ ምንድን ነው የሚለው መጽሐፍ መዝሙረ ዳዊት ምዕራፍ 128 ላይ ምን ፍሬ ትመገባለህ፣ ምስኩን ነህ እና መልካም ይሆንልሃል ይላል። እና እግዚአብሔር እንኳን ረዳሽ እህቴ፣ እግዚአብሔር እንኳን እንኳን እግዚአብሔር ረዳሽ የእውነት እና ሁላችንም ተስፋ ማድረግ አለብን። ተስፋ መቁረጥ የለብንም በምንም ሁኔታ ማለት ነው። በእግዚአብሔር ተስፋ አይቆረጥም። እግዚአብሔር ተስፋ የሚቆረጥበት አምላክ አይደለም። ትላንትና ጽጌ እንደዛ ስታለቅስ መስራት ፈልጋ ሞያዊ ያላት ብዙ አሉ። በነገራችን ላይ ጽጌ ብቻ ሳትሆን አሁን እንደዚህ አይነት ተምሮ ስንት ጊዜ አስባችኋል? ቤተሰቦቻቸው ብዙ ዋጋ ከፍሎ ተምሯቸው ስራ ያጡ ብዙ ኢትዮጵያውያን አሉ፣ ኢትዮጵያ ውስጥም ማለት ነው። እና ግን በምንም ሁኔታ ተስፋ አትቆረጡ። ተስፋ አንቁረጥ ግን ቁጭ ብለን አይደለም። ጽጌ ራሷን እንደዚህ ሚዲያ ላይ አውጥታ በቃ ያላትን እንትን ባታሳይ ኖሮ ይህንንም ነገር ላታገኝ ትችላለች። አንተ እዛ ጋር ቁጭ ብለን መታ እንትን ማለት ሳይሆን ተንቀሳቀስ። በቃ ማድረግ ያለብህ የሆነ ነገር ዳዴ ማለት መጀመር አለብህ እና ያኔ ሰዎችም ራሱ እንዴት በቃ ብቁ መሆንህን ሲያዩ ወዶ ሳይሆን በግዳቸው ወደ አንተ ይመጣሉ እና ጽጌ ያንን ነው ያደረገችው። ያንን አድርጋ ነው የተሳካላት። እና እኔ በጣም ነው ደስ ያለኝ፣ እግዚአብሔርም በጣም ነው ደስ ያለኝ። እኔ እንጃ ቃላት የለኝም። እግዚአብሔር ይመስገን። እስቲ አብረን እንየው። ይሄ ከካሜራ ጀርባ የተቀረጸ ነው። ነገር ግን ያው በጣም ነው በጣም ነው እኔ በጣም ነው እግዚአብሔርን ደስ ያለኝ በጽጌ እና ሁላችንም። ያንን ነው የምለው፣ ምክንያቱም ሰው ተስፋ ከቆረጠ ከባድ ነው። ብዙ ተስፋ የሚያስቆርጠን ነገር አለ በህይወታችን ውስጥ በጣም ብዙ፣ ማለት ነው ብዙ ብዙ። እና ስለዚህ ተስፋ መቁረጥ የለብንም። ትላንትና እንደዛ የዛሬ ሶስት አመት ጽጌ እንደዛ ከፍቷት እንደዛ ስትናገር ነበር። ዛሬ ግን ይኸው አያችሁ፣ ምንድን ነው የሚባለው? የደስ ምንድን ነው? ጥሩ መልካም፣ ክፉ ጊዜም ያልፋል። ገባችሁ? ክፉ ጊዜም ያልፋል። ያው እንዲሁም ደግሞ መልካሙን ጊዜም ሆነ ቀን ታዝናላችሁ። ያዘናችሁበት ቀን ደግሞ በደስታ እግዚአብሔር ይቀይርላችኋል። ሀዘናችሁን እግዚአብሔር በደስታ ይቀይራል እና ሁሉም ነገር ይመስለናል እንጂ ማለት ነው ማየት ስላለ እኔ አንዳንዴ ምን እንደምል ታውቃላችሁ እግዚአብሔርን በቃ ይህንን ነገር ማለፍ ስላለብን ነው የምናልፈው። አንዳንድ ነገሮች ወደ እኛ ህይወት ሲመጡ በቃ ግዴታ ያንን ነገር እንድናልፍ እግዚአብሔር ስለፈቀደ ነው ያንን ነገር የምናልፈው ግዴታችን ስለሆነ ማለት ነው እና ጽጌም ደግሞ ያኔ ተምራ መስራት ስፈልጋለሁ ብላ ያው የደረበሴትነት ምናምን የደረሰባት ለበጎ ነው እሷ ወጥታ ስትናገር ዛሬ እንዴ፣ በሌላም ብዙ ነገር ብዙ ነገር በውስጡ የያዘ ነው የእሷ ቪዲዮ ማለት ነው። ዛሬ ዞር ብላ ያንን ቪዲዮ ማንኛውም ሰው ቢያይ ብዬ ነው የማስበው። እና ጭግሻ እውነት በጣም ነው ደስ ያለኝ፣ በጣም ማለት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እና ስለ ሁሉም ነገር ማለት ነው፣ በጣም ነው ደስ የሚለው። ሰው ልጅ በቃ ፍሬውን የለፋበትን ነገር ሲያገኝ ደስ ይላል እና እንግዲህ እግዚአብሔር ደግሞ በጣም ብዙ ስራ እንደምትሰሪ ተስፋ አድርጋለሁ። ምክንያቱም በጣም ጎበዝ፣ በጣም ጎበዝ ሴት ነሽ። እግዚአብሔር በጣም ማለት ነው ማለት ያው ያሳለፈችውን ነገር ሚዲያ ላይ እንደዚህ እንትን ባትልም እኔ ማቀ በእሷ ዙሪያ ያሉ ሰዎችን የማውቃለው እኔ በቃ። እግዚአብሔር መልካም ነው እግዚአብሔር መልካም ነው። እኔ ስለ አንቺ በጣም ነው ደስ ያለኝ። እግዚአብሔር ሁሉን ሁሉም ነገር እንደሚያሳልፍ በቃ ሁሉም ነገር እንደሚያልፍ በአንቺ ተምሬያለሁ። ዛሬ መዳም ቤት ነኝ ነገ ደግሞ አይታወቅም። አይታወቅም እግዚአብሔር ከየት አንስቶ የት እንደሚያደርጋቸው አይታወቅም አይደለም እና ስለዚህ ተስፋ አለመቁረጥ ነው በህይወት ውስጥ ማለት ነው። የሆነ ነገር ወደ ህይወታችን ሲመጣ ግዴታ ያንን ነገር ማለፍ ስላለብን ነው እንዲያልፍ የተፈቀደው። እና ስለዚህ ተስፋ ትቁረጥ ብላችኋለሁ። እና የእኔ ቤተሰቦች ኢትዮዌን ሰብስክራይብ አርጉ፣ ሼር አርጉ እና ደስታችሁን ደግሞ በኮሜንት ጻፉልኝ። ኮሜንታችሁን አየዋለሁኝ እና አመሰግናለሁ። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ረፍርፍ ይበልልኝ። ክፉ አይንካችሁ ቤተሰቦች። ያዘናችሁት ደግሞ እግዚአብሔር ያጽናናችሁ። ሌላ ምንም አለልም እዚህ ጋር።